በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው ብዙ ጸጋ ብዙ ምሕረትና ፍቅር ያበዛልን የሰማይ አምላክ የነፍሳችን ጌታ ኢየሱስ ክርስቶስ ሰማያት ወርዶ ከእናታችን ክም ቤታችን ተወልዶ በመስቀል ላይ የተሰቅሎ ወደ ክፍሎ የተከፈለለት ያደረገን የመሪ ሰላም ልጆች ያደረገን እግዚአብሔር ልጆች ብሩካን ሁላችሁ፣ ሰላም ለእናንተ ይሁን። እግዚአብሔር እንግዲህ ስለሰጠን የተመሰገነ ተወደደ ይሁን። የአጋፔ ቤተሰቦች ቤተሰብ ሆኑ። ሁለት ደግሞ እርዳታ የሚፈልጉ እናቶች አሉ ልጆች የሚያሳድጉ ያለ ባል እና በቋሚነት ከዚህ ቀደም ሌሎች ድሆችን ያልያዛችሁ። በቋሚነት በዓመት አንድ ጊዜ በትንሹ አርባ ሺህ ብር የሚሆን ገንዘብ እንኳን በዓመት ውስጥ መላክ የምትችሉ ሰዎች ሁለት ሰዎች አናግሩ። 09114386 ስልኬ ላይ ለልጆቻቸው ምሳቃ መቋጠር እንዲችሉ ያደርጋል። አንድ ልጃቸው ይህ ገዛ እግዚአብሔር እናንተን ይባርክ፣ ዘራችሁን። እግዚአብሔር ልጆች ዛሬ የምንማረው እግዚአብሔር ሲናገረን ወይም ሀሳቡን ሲያሳውቀን ደግሞ ውስጣችን ስሜታችን ሲናገርን እነዚህን ሁለት ነገሮች እንዴት አድርገን ለይተን እናውቃለን የሚል በሚል ሀሳብ ነው የምንነጋገረው። እግዚአብሔር እንግዲህ የሚናገር አምላክ ነው። በተለይ ደግሞ ከልጆቹ ጋር የሚያወራ ሀሳቡን በግልጽ የሚናገር ውስብስብ ያልሆነ መንገድ ያለው ቅን መንገድ ያለው ነው እኛ አምላክ ኢሳያስ በምዕራፍ ስምንት አምስት ላይ እግዚአብሔር ደግሞ ተናገረኝ እንዲህም አለኝ ይላል። እግዚአብሔር የሚናገረው እንደሆነ የሚናገረው መልእክት እንደገባውና ያ ያን መልእክት ደግሞ ለእኛ ለሰሚዎች ሊነግረን ደግሞ ሲጀምር ታያላችሁ። በተናገረኝም ጊዜ መንፈስ ገባብኝ። ሕዝቅኤል ሁለት ሁለት እግዚአብሔር በተናገረው ጊዜ መንፈስ ቅዱስ እንዴት አድርጎ እንዳበረታው ይናገራል። እንግዲህ እግዚአብሔር በአንድም በሌላ መንገድ ይናገራል። መናገሪያው ብዙ ነው። እዮብ እንደተናገረ በመላክ ይናገራል። በትልቅ ሽማግሌዎች ይናገራል። አዛውንት መስሎ፣ እናት አባት፣ አጎት፣ አክስት መስሎ ይመክራል፣ ይናገራል። በአንድ ወቅት ይገርማችኋል በካ በጣም ከፍተኛ ፈተና ውስጥ ገብቼ በብዙ ጭንቀት አይነት የሚመስል ስሜት ውስጥ ገብቼ ጭንቅላቴን መሸከም ሲያቀቴን ድረስ በደከምኩበት ሰዓት ማስታውሰው፣ ወደዚህ ወደ ቦሌ ወደ ገርጂ ነበር የምኖረው። ወደዛ ለመሄድ እየረዳው ቦሌ ሩዋንዳ ጋ አዲስ አበባ ያለ ሰዎች ታውቁታላችሁ፣ መታጠፊያው ጋር አንድ ትልቅ ሽማግሌ አስቆሙኝ እና ያው ሽማግሌ የሚያምሩ ሽማግሌ ናቸው። እሳቸው መንገድ ፈልገው ከኔ ጋር መሄድ ፈልገው መሰለኝ አቆምኩኝ። ግቡ አልኳቸው። የለም አልገባም። ታዲያ ምን አባት የሚል ርዳው ስላቸው የምንም አትረዳኝም፣ ነገር ግን ታገስ ያስቆምኩ ለዚህ ነው እንድትታገስ ነው ብለዋሉኝ እና በቃ ሄዳሉ። እግዚአብሔር አንድ ሽማግሌ የሚመስል ወይ መልአክ ይሆናል ልኮ በዛ ጭንቅላቴን እንኳ መሸከም በአቃተኝ ሰዓት እንድታገስ ያስተማረኝ እና እግዚአብሔር ይላችሁ በተለያየ መንገድ ነው በህይወታችን ውስጥ የሚናገረን እና በህልም ይናገረናል። ብዙ ጊዜ አይደለም አልፎ አልፎ በህልም ሲናገረን ደግሞ ግልጽ ነው ህልም ስለምናምን ዚ ስለሆንን ሌላ ፈሽ የማይፈልግ ቀስ እያልን እያስቶር ነው የምንመጣው። ህልም ነው የሚያሳየን እንደነ ፈረው እንደነ ናቡከደነፆር፣ አምላክን እንደማያውቁ ነገስታት ፈቻ ፈልግ ልንደርስበት የሚገባንን ነገር በሰዎች ወይ በሰባኪዎች ወይ በጥቅስ ወይ በመዝሙር ወይ በተለያየ ሁኔታ ወደኛ መልእክት ያመጣል። በተለይ ደግሞ ውሳኔ በምንፈልግ ሰዓት እግዚአብሔር አግዞን ከባባድ ውሳኔ ስንወስን የእግዚአብሔር ድምፅ መስማት እንፈልጋለን። እንደገና ደግሞ የእግዚአብሔር ድምፅ የሚመስል ደግሞ ስሜታችን የሚፈጥረው ደግሞ ድምፅ አለ። ስሜታችን ስሜታችንን ይከተላል፣ ፍላጎታችንን ይከተላል። ለምሳሌ የሰው ሚስት ጋር አንድ ወንድ ልጅ ፍቅር ቢዘው፣ ያችኮ ባሏ እኮ በደንብ አልያዛትም በደንብ አልተንከባከባት ብሎ ምክንያት ቢፈጥር፣ እንግዲህ ባል ያላትን ሴት ነው የወደደው። ግን ይሄ ሰው ራሱን ለመካስ፣ ጥፋተኝነቱን ለመሸሽ ስሜቱን ያዳምጥና፣ ባሏ እኮ በደንብ አልያዛት፣ ጎድቷታል። እናቷ እንዲያርጉ አባታል፣ አባቷ እንዲያርጉ አባታል፣ በደሏን እየቆጠረ መፋታቷን የሚመኝ ወንድ አለ። ህገ ወጥ የሆነ ስራ እየሰራ ነው። ልክ ያለሆነ ሴት ጋር ፍቅር የያዘው ግን ስሜቱ ጽድቅ የሚመስል ስሜት ያሳየዋል፣ ያታልለዋል። ድንገት ባሏ ያበሳጫት ሴት ሊሆን ትችላለች። በባሏን ብስጭት የባሏን ቁጣ እንዴት የሚያደርጋትን ነገር እያነሳ እንደው ምን ይረዳዋት ብሎ ለማሰብ ሊንደረደል ይጀምራል። ይህ እንግዲህ ስሜት አይነታችን የሚያመጣው ነገር ነው። በልብ የእግዚአብሔር ተናግሮኛል፣ አግባት ብሎኛል ቢላሆን ይሄ ልጅ በጣም ሞኝ ነው። የእግዚአብሔርን ድምፅና የስሜቱን ድምፅ ለይቶ አላወቅም። አንዳንድ ሰው ለመካድ ምክንያት ይፈልጋል። ሽምጥጥ አድርጓል። ሃይማኖትን ምክንያት ያደርጋል። ራሱን የተሻለ ሃይማኖተኛ አድርጎ እናንተን ምንም እንደማታውቁ ቁጥሮ ንቆ ተፍቶባችሁ ሊሄድ ይችላል። እግዚአብሔር እንዳይጠይቀው በሃይማኖት ስም አድርጎታል። በሃይማኖት መጥላት፣ ማሰቃየት፣ ማሳደድ ጽድቅ ነው ብሎ እንዲያምን ይሆናል። ስሜቱን ያዳምጣል፣ የእግዚአብሔርን ሀሳብ አይደለም ያዳምጣል። ስለዚህ ለስሜቱ የሚደግፉ ቃላትን ይፈልጋል መጽሐፍ ቅዱስ ላይ አየሽ። ስሜታችን የሚነግረን ነገርና እግዚአብሔር የሚነግረን ነገር የሰማይና የምድርን ያህል ልዩ ነው። ስለዚህ ስሜታችንን በደንብ ልንነቃበት ይገባል። ይላችሁ በጣም አስቸጋሪ ባል ያላት አንድ ሴት በየቀኑ የሚያደርጋት ነገር እየተጠራቀመ እየተጠራቀመ ሊያደክማት፣ ይችላል ልትፈታ ትፈልጋለች። ወይ ያገባችሁ በቁርባን ወይም በጽኖ በእግዚአብሔር ፊት ጌዳን ገብተው ነው ያገባችሁ፣ ወይም ባሏ ስለሆነ ብቻ እሱ መፍታት ይከብዳታል። ግን ጥፋቱን ብቻ በማሰብና በመፍስ በማብሰልሰል ከእሱ ለመለየት ትጠቀማለች። የእግዚአብሔር ቃል የመንፈስ ፍሬ ግን ትዕግስት ፍቅር ደስታ ሰላም ነው ይላል እሱን አታዳምጠው የሚሰማት ስሜቷን የምታዳምጠው ስለዚህ ስሜቷን የሚደግፍላት ነገር ትፈልጋለች ብቸኛ ነገሩ ደግሞ ባሏን ለመፍታት እንዲያግዛት ያደረገውን ነገር በየቀኑ ማውራትና የበለጠ እንድጠላው መሆን ይሄ ስሜትን መከተል ነው ትዳርም በትዕግስት ማሸነፍና መያዝ ሲቻል የሚሰማንን ለማድረግ ስንወጣ የሚሰማንን ነው እንጂ ያደርግነው። እግዚአብሔር ፈቀደውን ሁልጊዜም ቢሆን እግዚአብሔር የፈቀደውን የእግዚአብሔርን ሀሳብ የእግዚአብሔርን መለኮታዊ ፈቃድ እንደዚሁም ምንድን ነው ሀሳቡ እግዚአብሔር ሀሳብ ነው ወይ ብሎ በደንብ መመርመር ያስፈልጋል። እንግዲህ ስሜታችን ተቆጣ፣ ተቀይም፣ ተበቀል አኩርፊ፣ ጥፊ፣ ውጪ፣ ፍቺ፣ ተይው ምናምን ይለናል። ብዙ ጊዜ የሰው ስሜት ይህንን ነው የሚለው፣ ከክፉ ልባችን የሚወጣ የሀሳብ ውሳኔ ይህንን ይላል። ግን እግዚአብሔር ቃለው በተቃራኒ ወንድማችንን እንድንታገስ ጥራቶቻችንን እንድንወድ ተሸካሚዎች እንድንሆን ወደ ሰፊዎች እንደ ብሔሪያ ሰዎች እንድንሆን ነው የሚመግረን። ግን ጨክነን በጣም ስሜታዊ ስንሆን በፈለግ ነው በተሰማን መንገድ መሄድ እንፈልግና ብዙ ወዳጅ እናጣለን፣ እግዚአብሔርንም እናስቀይማለን። ታዲያ ምንድን ማድረግ ያለብን? የእግዚአብሔርን ፍቃድና ሀሳብ እየተናገረኝ ነው ወይ ምንድን ነው የሚለኝ የሚለውን ማወቅ ያስፈልጋል። እግዚአብሔር ሲናገር የወዳች ቀጥታ ቀጥታኛን የሚመለከት ነገር ይናገራል። የመጀመሪያው መልዕክት ቀጥታኛ የማንሸሸው እውነት ይሆናል ማለት ነው ሰባኪው ማነገር እስከትሉ ድረስ ፍርጥጥ አድርጎ ስለኛ ይነግረናል። በአንድ ስብከት ውስጥ ይሄ መልዕክት ተገርመንበት ምናልፍ ብቻ ሳይሆን ወስነን ንስሐ ገብተን ከጥፋታችን ተመልሰን የምናልፍበት ሁኔታ ነው። ይኸውላችሁ ተጠንቀቁ። እግዚአብሔር ቀጥታ እየተናገረን ስለሆነ ተናጋሪውን ነው እንዳትልቁ፣ እንዳነንቅ ልባችን ጋር የሚደርስ መልት ያመጣልናል። ሆሴ ላይ እንደተጻፈው ወደ ምድረ በዳ ወስዶ ለልብ አደል የሚናገረው ለልቧ ይናገራታለሁ ያለው ቃል ይፈጸማል። ገበናዬ የሰራሁትን የነገረኝን እንዳለች እንደ ሳምራዊቷ ሴት የነገረንን ፊትለፊት የነገረናል። ማን ንሆን ማን ችግር የለበትም? ሀብታም ብትሆኑ ድሃ ብትሆኑ፣ ትልቅ ትንሽ ችግር የለበትም። እግዚአብሔር ስለ እግዚአብሔር ሲናገር ያለምንም ይሉኝታ ፊትለፊት ስለሚመጣ ቃሉ እኛን የሚመለከቱ ጉዳዮች ይነሳሉ። እግዚአብሔር አያማ የሚናገረው ፊት ለፊት ስለሆነ፣ ሁለተኛ የእግዚአብሔር ከእግዚአብሔር የሚመጣ መልትን እንደ ቃሉ ለመመዘን ያስፈልጋል። አንዳንድ የእግዚአብሔር አስመስሎ ስሜታችን ያመጣው ሊሆን እንዳይችል እንደ ቃሉ ማየት ያስፈልጋል። ከቃሉ ውጭ ከተጻፈው ውጭ ለመኖር ዝንባሌ ይዞ ያንን ጽድቅ ለማስመሰል የምንሞከረው ነገር በጣም አደገኛ ነገር ነው። ምን ይላል እግዚአብሔር ቃል ማለት ያስፈልጋል ምን ይላል እግዚአብሔር? የሰው ገንዘብ ለመውሰድ እሱ እኮ ትርፋለሁ ማለት አይቻልም። ለምን አንድ ሻ አይኖረው ያን ገንዘብ ለመስጠት ፈቃደኛ መሆን አለበት። የተትረፈረፈ ነገር አለው እሱ ብለን ለሰረቅነው ሌብነት በቂ የሚያሳረፍ ምክንያት ሰት ማለፍ አንችልም። በቃ ሌብነት ሌብነት፣ አትስረቅ እና እግዚአብሔር የሚናገረውና ስሜታችን የሚናገረው ነገር የተለየ። እግዚአብሔር ሲናገር ይሉንታ የለውም። ፊት ለፊት ነው የሚናገሩ። ግልጽ ነው የሚናገረው። መልእክቱ ደግሞ ከእግዚአብሔር ቃል አንጻር ስትመዝኑት ትክክለኛ መልእክት ይሆናል። አኩርፍ፣ ተጣላ፣ ተለይ፣ ፊትን ጀባና፣ ዙረስት ፍታ፣ ፍቺ ጠዩና፣ ግቢ ብቻሽን እንጂ ራስሽን ተንከባከቢ አይልም እግዚአብሔር። እግዚአብሔር ቅዱስ ቃል ነው የሚናገረው። መታገስን፣ መውደድን፣ መሸከምን እንደሱ ነው የሱ በሱ ምሳሌ ናሪያ ስትፈጠረ እንደሱ ነው እንድንሆን ይፈልገው ተሸክሞን አይደል የሚኖረው? አዝሎን እኮ ነው የሚኖረው ከነልብሳችን ልብሳችን። ሱፍ የለበሰ ሁሉ እግዚአብሔር ያዘለው ጻድቅ ነው ምንም ደህና ሰው የለም ምድር ላይ ። ስለዚህ አዝሎን እኛን ጎስቋላዎች የሚኖር እግዚአብሔር ፍቺ አይልሽ እዚ ቻይ ታገሽ ነው የሚለው። ሀሳባችንና ስሜታችንና እግዚአብሔር ፈቃድ በጣም ነው የሚለያዩት እና አንዳንዶቻችን ዝም ብለን በኢየሱስ ዝም ብለን ስሜታችንን ለመተግበር እንሞክራለን። ስሜታችን የወለደው ሀሳብ በኢየሱስ ስም ብንል ስሜታችን የወለደው ሀሳብ መሆኑ አይቀርም፣ ኪሳራውም ጭምር አብሮ ይመጣል። ጨከን ብለን የሚጠቅመንና የሚረባንን ማየት ነው የሚያስፈልገው እንጂ ራሳችንን ልናታልል አይገባል። ስለዚህ እግዚአብሔር ልጆች እግዚአብሔርን እየተናገረን እንደሆነ በተለያየ መንገድ ነው አልመቱ የሚመጣለን። እግዚአብሔር ሲናገረን አንደኛ ልባችን ጋር ይደርሳል። ሁለተኛ እንደ እግዚአብሔር ቃል ከቃሉ ጋር አይጋጭም። ወንጌል ላይ ጌታችን ያስተማረን ትምህርት የሚሽር ቃል አይናገረን። ያው ያንኑ ሀሳብ መጽሐፍ ቅዱስ ላይ ያለውን ሀሳብ መሰረት ያደረገ መልእክቶች ነው የሚመጡልን። በተቆጣን ጊዜ እንድንታገስ፣ በከፋን ጊዜ ይቅር እንድንል ሰዎች በቸገረው ጊዜ እንድንሰጥ፣ ግራ በገባን ጊዜ እንድናነብ፣ እንድንጸልይ። ይህ በህይወታችን እጅግ አስፈላጊ በሆነ ጊዜ እንደ እግዚአብሔር ቃል የሆነ መለት ሊሰጠን ይችላል፣ እና ያ እንደ እግዚአብሔር ቃል ስለሆነ እናውቀዋለን። ምን እያደረኩ ነው? ከእግዚአብሔር ቃል ውጭ እየሄድኩ ነው አንልም። እግዚአብሔር ሲናገር እንደዛ ነው። ሁለተኛ ይሰማናል። ይገርማቸዋል። እግዚአብሔር ሲናገር በጣም ይሰማ። በሁሉም ሁኔታ ውስጥ በመዝሙርም፣ በለቅሶ ቤትም፣ በሰርግ ቤትም፣ በስብከት አደባባይም፣ በሁሉም በአገልግሎት፣ በጸሎት፣ በቅዳሴው ላይ ሲናገረን ይሰማናል። ልዩ መልእክት ነው። ምንድነው ያለው? ሳሙኤል ተናገር፣ ባሪያህ ይሰማል። እግዚአብሔር ሲናገር ይሰማል። በመለኮታዊ ስልጣን ስላለ ልባችን ይሰማዋል። አደለም እግዚአብሔር አለት ሰምቶት እኮ በመስቀል ቀን ተሰንጥቋል። እንኳን የሰው ልጅ ቀርቶ የሰው ልጅ ልብ ጌታን ያዳምጣል። እና የሚደመጥ ነገር ነው የሚናገረው። ውስብስብ ያለና የሚያስጨንቅ ነገርም አይናገርም። ፊት ለፊት ነው የሚናገረው። ልብን የሚያቀና ነገር ነው እግዚአብሔር የሚናገረው። አንዳንዴ ነገርን እጅግ የሚያወሳስቡ አሉ። እግዚአብሔር ነው የተናገረኝ ብለው መግቢያ መውጫ ያጡ ሰዎች ብዙ አሉ። እንደዚህ አይነት እግዚአብሔር የለም። ሰውን መግቢያ መውጫ የሚያሳጣ እግዚአብሔር አይደለም። ያለን ግን ግልጽ ንግግር የሚናገር ለተናጋሪው፣ እንዲገባ አድርጎ የሚናገር አምላክ ድንግል ማርያም መቤታችን ሴት ልጅ አለወንድ ዘርድ ጸንሳ አይተህ አታውቅም። በዓለም ላይ ተደርጎ አያውቅም። ይህንን እውነት ግን ለመቀበል መልአክ ቅዱስ ገብርኤል ሲናገራት በደንብ ነው ያዳመጠችው። በቃ ያዳመጠችው ተሰማት መላኩ የተናገራት እንደ ቃልህ ይደረግልኝ አለች እና እናት ሆነች። እያችሁ እንዲሰማን ሆኖ ነው የሚናገረል እና እግዚአብሔር ይገባናል። እንኳን የኛ በኖኖኑሮ አይደለም። አንዲት ሴት ያለ ወንድ እንደምትጸንስ እመቤታችን አምናለች ገብርኤል ሲናገራት በዚህ ልክ ሰው ያምናል እንኳን በጣም ትንንሾቹን ነገሮች ቀርቶና፣ በሕይወታችን እግዚአብሔር ሲናገረን በተናገረን ጊዜ ልባችን እንዲቀልጥብን ንግግሩን በደንብ አድርገን እንዲገባን እንዲሰማን አድርጎ ነው የሚናገረን፣ እና መፍትሄ ሊሰጠን መንገድ ሊያሳየን ነው የሚናገረን። እግዚአብሔር ሲናገረን በጣም ወዶናል ማለት ነው። የሚፈልገውን ነገር እንድናደርግለት ፈልጓል ማለት ነው። ምን እንደፈለገን በደንብ ማየት ይገባል። ከስሜት አይነታችን ራቅ ብለን ማለት ነው። የሰማኑን በልቦናችን የጻፈልን ዚ መንፈስ ቅዱስ ሁላችሁን ይባርክ። እግዚአብሔር ቸርነትነታችን የእመቤታችን ረድኤት በረከት የበላት ጥበቃ አብሮን ይሁን። ላይክም ቢሆን ኮሜንትም ቢሆን ሳታደርጉ አትውጡ። በጣም እንደሚያግዘው ትምህርቱን ቀሲስ አሸናፊን ይሳለ